አንድ ሰው የሚታበይ ከሆነ ገልሃለሁ ምናም ብሎ የሚፎክር ከሆነ ከአላህ አስተምሮት ወጥቷል። የሚፈራም ከሆነ አንዱ ገልሃለሁ ሲሎ የሚፈራም ከሆነ ከአላህ አስተምሮት ወጥቷል። ህይወትን የተከላት አላህ ነው፣ የሚነቅላትም አላህ ነው። በከንቱ መፍራት፣ በከንቱ ማስፈራራት አይገባም። በፊት የሚመስልህ እውነት አንድ ወገን ብቻ ያለ ይመስልሃል አይደል? እውነት እውነት ናት፣ የትም ቦታ ብትወስዳት። የምትመለከትበት አቅጣጫ ነው ነገሮችን ቀይሩ ሌላ የሚያስመስልብህ ከዛ የመመልከቻ አቅጣጫ ዞር ብሎ እውነትም ብቻ መመልከት የምትችል ከሆነ እውነት የትም የትም ቦታ አለች። በዚህም ብትላት በዚህ ልትቀይራት አትችልም እና ቆይተ ቆይተ ነው የምትማረው። በፊት ድብልቅልቅ ያለ ማህበረሰብ ነው አራት ኪሎ ውስጥ ያለው ታከብራለህ። አሁን እኔ አንድ ጊዜ ትዝ የሚለኝ አያቴ፣ ሴት አያቴ እንትን ጾም ላይ ነው አብይ ጾም ላይ ነው አብይ ጾም ላይ፣ አብይ ጾም አይደለም የገና ጾም ይባላል። አሮጊቶች አዛውንቶችና ቄሶች ብቻ የሚጾሙት የሚባል ያን ያኔ ነው እና የሆነ ማህበር እንትን ብሎ ለገና ጾምስ ደግሞ ሌላ የጾም ምግብ ተዘጋጅቷል እና አንድ ሙስሊም ደግሞ ይናቴ ሸምሲያ የሚባሉ የጓደኛ ይናት አሉ። ሁለቱ በአንድ ትሪ ላይ ነው የቀረቡት ይህኛው የገና ጾም ላይ ናቸው። እኛኛው ደግሞ ከስጋ ከምናምን ሊካፈሉ አይችሉም። በአንድ ትሪ ላይ አንድ እንጀራ ለሁለት ነው ቀርቦላቸው ይበሉት። እዛን ቀን የተሰማኝ ስሜት የመዋሃድ የምናምን በፊት የነበረው ረጅም ርቀት ወይም ደግሞ በመሃል ያለው ረጅም ርቀት ጠቦ፣ እንደውም ጠቦ ሳይሆን አንድ ሆኖ ነው የታየ። እውነቱን ጊዜም የትም ቦታ እውነት ናት አደል? መማር መማር ልቦና ነው ልክ ሼህ ሙቅና እንደሚሉት አጂ ዘይኑ እንደሚሉት ኢልም ከልደት እስከ ሞት ናት ይላሉ። የእሳቸውን ደግሞ ልቦለትን የህይወት ታሪክ ሳነብ በጣም በጣም የሚገርሙ አስተምህሮቶች እዛ ውስጥ አግኝቻሉ። ሁለተኛው የሙስሊም አስተምህሮት ያለው ሾርት ስቶሪ የተገኘው ከእሳቸው ነው። በጣም ደግ ነበሩ ይባላል እና መስጠት ለካ ራሱ መባረክ ነው አይደል? መስጠት እና ሶስት አይነት ከመስጠት ጋር የተያዘ ሶስት አይነት እውቀት አለ ይላሉ። እውቀት ሳይሆን እውነት አለ። አንዱ መስጠት አይሆንለትም፣ ለመስጠት አልተባረከም፣ ግን ሀብት እሱ ጋር አለ፣ አንዱ አይነት ሰው። አንዱ ደግሞ ለመስጠት ይፈልጋል፣ ግን የሚሰጠው ነገር የለውም። ሶስተኛው የተባረከ ግን የሚሰጠውም አለው፣ ለመስጠትም የተባረከ ሆኖ ይገኛል። ሶስት አይነት እውቀት አለ ማለት ነው እና ያቺ ሁለተኛው አስተምህሮት የወጣችሁ ከዚህ እውነት ውስጥ ነው። ቅድም እንዳልነው ነው ሐጂ ዘይኑ ኮስታራ ናቸው አይደል እንደዚህ እንደዚህ ናቸው። እና ሱቅ ውስጥ ቀና ብለው የሚናገሩት ጥቂት ነገር ነው። እና አንድ ሰው የሚታበይ ከሆነ ገልሃለሁ ምናም ብሎ የሚፎክር ከሆነ ከአላህ አስተምህሮት ወጥቷል። የሚፈራም ከሆነ አንዱ ገልሃለሁ ሲለው የሚፈራም ከሆነ ከአላህ አስተምህሮት ወጥቷል። ህይወትን የተከላት አላህ ነው፣ የሚነቅላትም አላህ ነው። በከንቱ መፍራት፣ በከንቱ ማስፈራራት አይገባም።